ተነስተልን እንደምን ዋላችሁ? የተከበራችሁ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን አሚኮ የኩለቀን ዜና መጽሔታችን ተጀምሯል። አርዕስተ ጉዳዮችን አስቀድመን፣ ባህር ዳር ከተማን ተመራጭ ከተማ ማድረግ የሚያስችሉ የልማት ስራዎች እየተከናወኑ መሆኑን ርዕሰ መስተዳድር አረጋ ከበደ ገለጹ። የአፈር ማዳበሪያ ስርጭት በፍጥነት ለአርሶ አደሮች ለማድረስ በቅንጅት እየሰራ መሆኑን የምዕራብ ጎጃም ዞን ግብርና መምሪያ ገለጸ። ከውጭ በሴኔጋል ገጠራማ አካባቢዎች በሚገኙ የሕክምና ተቋማት የቁሳቁስና የሰራተኞች እጥረት ችግር ፈጥሯል። እነዚህ አበይት ጉዳዮችና ሌሎችም ሀገር አቀፍና ዓለም አቀፍ ጉዳዮችን እንዳስሳለን። የቢዝነስና የስፖርት መረጃዎችን በሰዓታቸው ይቀርባሉ። አብዮት ከባል ና ወለላ እንዳለው አብረናችሁን ቆያለን። አብራችሁን ቆዩ። ወደ ቅዳም ጊዜ ናለታለሁ። ባህር ዳር ከተማን ተመራጭ ከተማ ማድረግ የሚያስችሉ የልማት ስራዎች እየተከናወኑ መሆኑን ርዕሰ መስተዳድር አረጋ ከበደ ተናገሩ። ርዕሰ መስተዳድሩ በባህር ዳር ከተማ እየተከናወኑ የሚገኙ የኮሪደር ልማት ስራዎችና ሌሎች የመሰረተ ልማት ግንባታ ሂደቶችን ተዘዋውረው ተመልክተዋል። ዘመኑ ይርጋ ተጨማሪ ያለው ርዕሰ መስተዳድር አረጋ ከበደ በባህር ዳር ከተማ በግንባታ ላይ የሚገኙ የተለያዩ የልማት ስራዎችን ተዘዋውሮ ተመልክተዋል። ርዕሰ መስተዳድሩ የባህር ዳር ከተማ የኮሪደር ልማት እንቅስቃሴ የአስፋልት መንገድ ስራዎችናም ሌሎች ከተማዋን የማስዋብ የስራ ሂደቶችን ነው የተመለከቱት። ርዕሰ መስተዳድሩ በዚሁ ጊዜ እንዳሉት ጉብኝቱ በግንባታ ላይ ያሉ ፕሮጀክቶች ክረምቱ ከመግባቱ በፊት ስለመጠናቀቃቸው ማረጋገጥናም በቀሪ ጊዜያት በፍጥነት ፕሮጀክቶቹ እንዲጠናቀቁ ለማስቻል ነው ብለዋል። የተከናወኑ ያሉ የመንገድ መሰረተ ልማቶችም ደረጃቸውን የጠበቁና ሁለገብ አገልግሎቶችን ለዜጎች ተደ ራሽ የሚያደርጉ መሆናቸውን ተናግረዋል። በባህር ዳር ከተማ ውስጥ በጣም በርከት ያሉ ፕሮጀክቶች እየተከናወኑ ነው ያለ። በበጀት አመቱ ውስጥ መጠናቀቅ ያለባቸው ፕሮጀክቶችን አፈጻጸም ነው እያየን ያለ ነው አሁን ያሉበት ደረጃ፣ በተለይ ክረምቱ ከመግባቱ በፊት በተሻለ ሁኔታ ስለመጠናቀቃቸው የማረጋገጥ ስራና የሚቀራቸውን ስራ የማወቅ በቀሪው ጊዜ ደግሞ መስራት ያለብን ስራ የመለየትና ክረምቱ ሳይመጣ መጠናቀቅ ያለባቸውን ስራዎች እንዲጠናቀቁ ርብርብ የማድረግ ስራ ነው እየሰራን ያለን ማለት ነው እስካሁን ባየ ነው። በጣም በጣም እናንተም እንደተመለከታችሁት ግሩም የሚባል ስራ ነው እየተሰራ ያለ። እነዚህ ፕሮጀክቶች ሲጠናቀቁ በአንድ በኩል የዜጎችን ከቦታ ቦታ የመንቀሳቀስ ቅልጥፍናቸውን ያሻሽላሉ፣ ደህንነታቸውን ያሻሽላሉ። በሌላ መንገድ ደግሞ ምርት በከተማ ውስጥ እንቅስቃሴ በሚያደርግበት ጊዜ ቅልጥፍና ኑሮት ከአምራቾች ወደ ሸማቾች በቅርብ የሚደርስበት ሁኔታ ይፈጥራል ማለት ነው። የልማት ስራዎች በቀጣይ ጊዜያትም ተጠናክሮ ይቀጥላል ያሉት ርዕሰ መስተዳድሩ፣ በግንባታ ሂደት ይከሰት የነበረውን አንዱ ያለማውን ሌላው አፍርሶ የመስራት ችግር በማስቀረት በተናበበና ተመጋጋቢ የሆነ አሰራርን መከተል ትኩረት የተሰጠው ጉዳይ ነው ብለዋል። የሚከናወነው ልማት ባህር ዳር ከተማን የሀገራችን ብሎም የአፍሪካ ተመራጭ ከተማ ለማድረግ የተያዘውን ራዕይ ለማሳካት አላማ ያደረገ ስለመሆኑም ነው የገለጹት። ይሄ የልማት እንቅስቃሴ በዚህ በጀት አመት ብቻ ሳይሆን በሚቀጥሉት አመታትም በጣም በተጠናከረ መንገድ ጥራቱን በጠበቀ መንገድ በየጊዜው የከተሞችን የደረጃ ከፍ በሚያደርግ መንገድ የመንገድ መሰረተ ልማት ስራዎች ይሰራሉ ማለት ነው። ቀደም ሲል እንደነበረው አንዱ በአንዱ ላይ የሚጋጭ የልማት እንቅስቃሴ ሳይሆን፣ ተስማሚ እርስ በራሳቸው ተስማምተው ተመጋጓብ የሚንደሄዱ ነው ምናደግ ይሄ ባህር ዳር ከተማን የሀገራችን ተመራጭ ከተማ የአፍሪካ ተመራጭ ከተማ እንድትሆን ለማድረግ ያለምነውን ርዕይ ለማሳካት የሚከናወን ነው ማለት ነው። የክልሉ መንግስት መሰል ልማቶችን ከባህር ዳር ከተማ ባሻገር በሌሎች ከተሞች እንዲስፋፋ በማድረግ ከተሞችን ውብ፣ ማራኪና ለነዋሪዎች ምቹ ለማድረግ እየተሰራ ነው ብለዋል ርዕሰ መስተዳድሩ። እንደ አማራ ክልል መንግስት ይሄ ስራ በሌሎች ከተሞችም እየተከናወነ ነው ያለ። ከሶስት ቀን በፊት የደሴን ተመልክቻለሁ። ደሴ ከተማ ላይ ከገብርኤል ቤተ ክርስቲያን እስከ መሀል ከተማ ድረስ ያለ ትልቅ ፕሮጀክት አለ። ይሄ በአግባቡ እየተከናወነ ነው ያለ ተጨማሪ ድልድዮችን የሚጠይቅ ስራ አለው። ለማንኛውም በክረምቱ ከመግባቱ በፊት በቅልጥፍና እንዲሰራ እየተደረገ ነው ያለ። በተመሳሳይ ጎንደር ከተማም ከመሀል ከተማ ከአጼ ፋሲል አብያተ መንግስት ጀምሮ እስከ ኤርፖርት ድረስ እና ደግሞ በላይኛው በአዘዞ በኩል የሚሰራ መንገድ አለ። በከተማም ውስጥ ከስምንት በላይ የሚሆኑ ድልድዮች ይከናወና ይሰራሉ። እነዚህ በድምሩ ከተሞቻችንን ተወዳዳሪ፣ ተመራጭ፣ የቱሪስት የምርት የአገልግሎት ከተማ እንዲሆኑ ለማድረግ ከሰፊ ስራ እየሰራን ያለን። ከዚህ ቀጥሎ በሌሎች የሜትሮፖሊታን ወይም የሬጂፖሊታን ከተሞችም ተመሳሳይ ስራ ይሰራል። ርዕሰ መስተዳደር አረጋ ከበደ የመጀመሪያው ዙር የኮሪደር ልማት ስራን ጨምረው ከአልማ ዋተር ፍሮንት ያለን የሁለተኛ ዙር የኮሪደር ልማት ስራም ከአየር መንገድ ማርዳ ቀለም ፋብሪካ የባብተነሺዎች ሰብስቴሽን ያለን የ8.5 ኪ.ሜ ያስፓል መንገድ ከአዲሱ የአባይ ድልድይ ዘንዘልማና ከገብርኤል ኪዳነ ምረት መድረግነት አዲስ የአስፓልት መንገድ ስራዎችን ነው ተዘዋውሮ የተመለከቱት። የአፈር ማዳበሪያ ስርጭት በፍጥነት ለአርሶ አደሮች ለማድረስ በቅንጅት እየሰራ መሆኑን የምዕራብ ጎጃም ዞን ግብርና መምሪያ ገለጸ። የዞን ግብርና መምሪያ ለ201718 የምርት ዘመን 32000 በላይ ሄክታር መሬት በተለያዩ ሰብሎች ለመሸፈን አቅዶ እየሰራ ነው። ንጉስ ስንታየው ተጨማሪ የምዕራብ ጎጃም ዞን ግብርና መምሪያ ለ2017-18 የምርት ዘመን ከ305000 በላይ ሄክታር መሬት በተለያዩ ሰብሎች ለመሸፈን ከ1 ሚሊዮን በላይ ኩንታል የአፈር ማዳበሪያ ለማቅረብ አቅዶ እየተንቀሳቀሰ ነው። በዞኑ ከ503000 በላይ ዳፕ እና ከ548000 በላይ ዩሪያ የአፈር ማዳበሪያ ለአርሶ አደሮች ለማቅረብ ታቅዷል። የአካባቢው አርሶ አደሮች እንደሚናገሩት በምርት ዘመኑ ውጤታማ ለመሆን የእርሻ መሬታቸውን አዘጋጅተው እየጠበቁ መሆናቸውን ገልጸው

እስካሁን 388 ሺህ በላይ ሰው ሰራሽ የአፈር ማዳበሪያ ወደ ማዕከላት መቅረቡን የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ አጉማሳ አንተነ ገልጸዋል። አጠቃላይ ከአገር ጀምሮ እየተጓጓዘ የሚገኝበት ሁኔታ አለ። ወደ ዞናችንም የደረሰው ሲታይ መቅረብ ከሚገባው ዳፕ ወደ 222000 ዩሪያ ደግሞ ወደ 166000 ተጓጉዞ ዞናችን ላይ የገባበት ሁኔታ ነው ያለ በአጠቃላይ ወደ 388000 ነው የሚደርሰው ምርትና ምርታማነትን ለመጨመር የቀረበውን የአፈር ማዳበሪያ ወደ አርሶ አደሮች ለማድረስ የጸጥታ ችግሩ እንቅፋት ቢፈጥርም በወቅቱ ለማሰራጨትና አርሶ አደሩ ቀድሞ ለሚዘራቸው ሰብሎች እንዲጠቀም በቅንጅት እየተሰራ መሆኑን የግብርና መምሪያ ኃላፊው ተናግረዋል። በአጠቃላይም ኦልሞስት ወደ 46 ሺህ ኩንታል ማዳበሪያና ዩሪያ እስካሁን ድረስ የተሰራጨበት ሁኔታ ነው ያለው። ይህም ከአጠቃላይ ከገባው አንጻር ሲታይ ወደ 31 ፐርሰንት ነው። ስለዚህ በዚህ አጋጣሚ አርሶ አደሩ መንግስት ያደረገለትን ድጎማ ግምት ውስጥ በማስገባት ሌሎቹን የጸጥታ ችግሮች የፈጠሩበትን ውዥምብር ወደ ጎን በመተው ይህንን የግብዓት አቅርቦት በአግባቡ ተጠቅሞ ምርትና ምርታማነቱን ማሳደግ እንደሚገባው በዚህ አጋጣሚ ማሳሰብ እፈልጋለሁ። በምዕራብ ጎጃም ዞን ባሉ በደንበጫ በፍኖት ሰላምና በቡሬ ማዕከላት የሚቀርበውን የአፈር ማዳበሪያ ወደ መሰረታዊ ማህበራትና አርሶ አደሮች እንዲደርስ በትኩረት እየተሰራ መሆኑን የገለጹት የምዕራብ ጎጃም ዞን ህብረት ስራ ጽህፈት ቤት ኃላፊ ወይዘሮ ሸጋ ያደርጋል ናቸው። ዳሞት ዩኒየን ነው እንደ ምዕራብ ጎጃም ማዳበሪያ እየተቀበለ ያለ። ከዩኒየን አኳያ በሶስት ማዕከላት ይህንን ሊይዝ የሚችል መካዝን ሙሉ አንድ ሚሊየን 76 756 ኩንታል ሊይዝ የሚችል መካዝን አዘጋጅተናል። በሶስት ጣቢያ ደንበጫ፣ ሆነ ሰላም እና ቡሬ ከተማ ላይ ስርጭት እየተካሄደ ይገኛልና ችግሮችን ገምግመን ካስተካከልን በኋላ አሁን ላይ የተሻለ እንቅስቃሴና ስርጭትም ያለበት ሁኔታ ነው ያለው ማለት ነው። በምዕራብ ጎጃም ዞን በምርት ዘመኑ ከ305 ሺህ ሄክታር በላይ መሬት በተለያዩ ሰብሎች ለመሸፈን ታቅዶ እየተሰራ መሆኑን ከዞኑ ግብርና መምሪያ ያገኘነው መረጃ ይጠቁማል። የከተማውን የውሃ ሽፋን ወደ 85 በመቶ ለማድረስ ስራዎች እየተሰሩ መሆኑን የባህር ዳር ከተማ አስተዳደር ውሃና ፍሳሽ አገልግሎት ድርጅት አስታወቀ። በበጀት ዓመቱ 9 ወራት ከ300 ሺህ በላይ የህብረተሰብ ክፍሎችን የንጹህ መጠጥ ውሃ ተጠቃሚ ማድረግ መቻሉን የገለጸው ደግሞ የአማራ ክልል ውሃና ኤነርጂ ቢሮ ነው። ዓለምነህ ሀሳብ ነው። የባህር ዳር ከተማ በገጸ ምድርና ከርሰ ምድር ውሃ የታደለች ከተማ ናት። ይሁን እንጂ የአባይን ልጅ ውሃ ጠማው እንዲሉ መስራት የሚገባቸው ስራዎች ባለመሰራታቸው የንጹህ መጠጥ ውሃ ለሁሉም የህብረተሰብ ክፍል ተደራሽ ማድረግ አልተቻለም። የባህር ዳር ከተማ አስተዳደር ውሃና ፍሳሽ አገልግሎት ድርጅት ዋና ስራ አስኪያጅ ይርጋ ለማ አለሙ እንደገለጹት ችግሩን ለመፍታት በርካታ ስራዎች እየተሰሩ ናቸው። ለባህር ዳር ከተማ ነዋሪዎች ከሶስት ምንጮችና ከ ሀያ ስምንት ጥልቅ ጉድጓዶች የንጹህ መጠጥ ውሃ እየቀረበ ይገኛል ብለዋል። እንግዲህ ውሃ የሚያገኘው ከሶስት ምንጮችና ከ ሀያ ስምንት ጥልቅ ጉድጓዶች ነው። አጠቃላይ ከነዚህ ከምንጮችና ከጥልቅ ጉድጓዶች ውሃ እያቀረብ ነው ነው የምንገኘው። በተለይ የውሃ አቅርቦቱና ፍላጎቱ በተለይ ስለማይጣጣምና በከፍተኛ ሁኔታ የከተማ መስፋፋት የውሃ አጠቃቀም እንደዚህ የመጨመር ሁኔታዎች ስላሉ የውሃ አቅርቦታችን በየአመቱ ያው የመጨመር ስራዎችን እንሰራለን። ይህን ስራ ምንሰራው አቅም በፈቀደ መልኩ በራሱ በተቋሙ አቅም እንግዲህ ተቋሙ ከሚሰበሰበው ገቢ የተወሰነውን ገንዘብ ደግሞ በተለይ ከኦፕሬሽንና ከሜንቴናንስ ውጭ የቀረውን ለካፒታል ስራዎችን በመጨመር እንደዚህ አይነት ስራዎችን እየሰራ እንገኛለን። የከተማውን የውሃ አቅርቦት ሽፋን ለማሳደግ እየተሰራ መሆኑን የገለጹት ኃላፊው በዚህ አመትም በ200 ሚሊዮን ብር የአራት ጥልቅ ጉድጓዶች ቁፋሮ ስራ መሰራቱን በዋቢነት ጠቅሰዋል። እንደ ኃላፊው ገለጻ የውሃ ጉድጓዶች ሲጠናቀቁ በሰከንድ 150 ሊትር ውሃ ማመንጨት የሚችሉ ናቸው። ጉድጓዶቹ ሙሉ በሙሉ አገልግሎት መስጠት ሲጀምሩ የከተማውን የውሃ ሽፋን ወደ 85 በመቶ እንደሚያደርሱት ነው ኃላፊው የገለጹት። ስለዚህ አጠቃላይ የውሃ ሽፋናችንን ለማሳደግ የምንሰራቸው ስራዎች በዩቲሊቲ በአገልግሎቱ አቅም በተጨማሪ በሌሎችም ድርጅቶች ከዚህ በፊት የተሰሩ አሉ። እነሱም በተለይ አባይ ማዶ ላይ ያለው የአጼ ቴዎድሮስ ክፍለ ከተማ በጃፓን መንግስት እርዳታ የተሰራ ፕሮጀክት አለ። እሱም ፕሮጀክት በቅርብ ነው ያለቀ። ሙሉ ለሙሉ ውሃ እንዲ ወደ ውሃ የማቅረብ ስራውን የኦፕሬሽንና ና የጥገና ስራዎችን እየሰራን ሙሉ ለሙሉ አገልግሎት እየሰጠ ይገኛል። ከዛ ውጭም በተመሳሳይ ጥቁር ውሃ ምንጭ የሚባል ምንጭ አለን። ከባህር ዳር ከተማ ራቅ ይላል። እሱ ላይም የተጀመረ ፕሮጀክት ስራ ነበር። እሱም ስራ ሙሉ ለሙሉ ተጠናቆ አሁን በአሁኑ ወቅት ያው ተጨማሪ ውሃ እያቀረብን ነው የምንገኘው ማለት ነው። ስለዚህ በእነዚህ በሁለቱ ቅድም በጠቀስኳቸው ሁለት ፕሮጀክቶች እንደዚሁም ደግሞ ተጨማሪ ውሃ አገልግሎቱ ደግሞ እዚሁ ከተማው አካባቢ ላይ በተለይ የተጠኑ ቦታዎች አሉ፣ ከፍተኛ ውሃ ያለባቸው እነዚያ ቦታዎች ላይም ጥል ጉድጓዶችን በማስቆፈር ተጨማሪ ውሃዎችን ለማቅረብ እየሰራ ነው የምንገኘው። የአማራ ክልል ውሃና የኤነርጂ ቢሮ ምክትል ኃላፊ ጥላሁን ሽመልስ በበኩላቸው የንጹህ መጠጥ ውሃ ተደራሽ ለማድረግ ባለፉት አመታት ሲሰራ መቆየቱን አውስተው ባለፉት ዘጠኝ ወራት በተሰራው ስራ ከ300 ሺህ በላይ የህብረተሰቡ ክፍሎችን የንጹህ መጠጥ ውሃ ተጠቃሚ ማድረግ ተችሏል ብለዋል። ባለፉት ዘጠኝ ወር ከፍተኛ የሆነ የተቋሙ ፕሮጀክቶችን የጨረስንበት አሁን ባለ ተጨባጭነት ከ300 ሺህ በላይ የሚሆነው ማህበረሰብ በ900 አፈጻጸማችን ተጠቃሚ ያደረግንበት ወር ነው ብሎ ሩብ አመት ነው ብሎ መውሰድ ይቻላል። በሽፋን ደረጃም የሁለት ፐርሰንት ሽፋን ጭማሪ እናመጣለን ብለን ይዘን አሁን 1.7 አካባቢ ፐርሰንት ጭማሪ አመተናል። ባለፉት አመታት በተሰራው ስራ የንጹህ መጠጥ ውሃ ሽፋን 76 በመቶ መድረስ ቢችልም በየጊዜው በሚደርሱ ግጭቶች ምክንያት ከአገልግሎት ውጭ የሆኑ ተቋማት መኖራቸውንም አንስተዋል። በዞኑ የሚገኙ የመስህብ ቦታዎችን በማልማት ጎብኚዎችን ለመሳብ እየሰራ መሆኑን የምስራቅ ጎጃም ዞን ባህልና ቱሪዝም መምሪያ ገለጸ። መምሪያው በክልሉ ባህልና ቱሪዝም ቢሮ ድጋፍና በማህበረሰቡ ተሳትፎ ከ3.8 ሚሊየን ብር በላይ በሆነ ወጪ ሙዚየም እየገነባ ስለመሆኑም አስታውቋል። ዝርዝሩን ከእኔን አለሙ እንከታተል። የምስራቅ ጎጃም ዞን በርካታ የሰው ሰራሽና የተፈጥሮ መስህብ ሀብቶች ያሉት አካባቢ ነው። የመርጦ ለማርያም ገዳም፣ የአብርሃ ዋጽባ ግንብ፣ ደብረ ወርቅ ማርያምና ባህረ ጊዮርጊስ እንዲሁም ሌሎች የመስህብ ሀብቶች ላብነት ተጠቃሽ ናቸው። በዞኑ የሚገኙ የመስህብ ሀብቶችን በማልማት የገቢ ምንጭ እንዲሆኑም የመሠረተ ልማት ማሟላትና የጥንታዊ ቅርሶች ጥገና እየተከናወነ ስለመሆኑም የዞኑ ባህልና ቱሪዝም መምሪያ ኃላፊ ወይዘሮ ብርቄ ዘንጋው ገልጸዋል። ከዞን ጀምሮ እስከ ከተማ ድረስ ያሉት በዘርፋችን ቱሪስቱ የገቢ ምንጭ እንዲሆን በርካታ ስራዎች እየተሰሩ ያሉበት ሁኔታዎች አሉ። ለዚህም የቱሪስት መስህብ ሀብቶች ባሉበት መሰረተ ልማቶችን ለማስፋፋት የመብራት፣ የንጹህ መጠጥ ውሃ እና እንዲሁም የመጸዳጃ ቤቶች አካባቢውን ጽዱ የማድረግና ለቱሪስቶች ምቹ እንዲሆኑ የማድረግ ስራዎች እየተሰሩ ያሉበት ሁኔታ ነው ያለ በክልሉ ባህልና ቱሪዝም ቢሮ ድጋፍና በማህበረሰብ ተሳትፎ ከ38 ሚሊዮን ብር በላይ በሆነ ወጪ የሙዚየም ግንባታ እየተከናወነም ነው። ቅርሶች እንዲጠበቁ የሙዚየም ግንባታ በቂ ባለመሆኑ መዝገቦና ሰንዶ ለመያዝ እየተሰራም ነው ብለዋል። በተለይ የክልላችን ባህልና ቱሪዝም ቢሮ በሚያደርገው ድጋፍና ከአካባቢው ማህበረሰብ በሚሰበሰብ ገቢ አሁን መርጦ ለማርያም ላይ ሙዚየም እየተሰራ ያለበት ሁኔታ ያለ በዚህ ዓመት ብቻ ከ ሶስት ነጥብ ስምንት ሚሊዮን ብር በላይ ከክልሉ ባገኘነው ድጋፍና ከአካባቢው ማህበረሰብ በተገኘ ገቢ ዘመናዊ ሙዚየም እየተሰራ ያለበት ሁኔታ ነው ያለ። አነደድ ወረዳ ላይም የውሽ ሚካኤል ላይ እንደዚሁ ዘመናዊ ሙዚየም እየተሰራ ና ክትትል እየተደረገበት ያለበት ሁኔታ ነው ያለ ሃይማኖታዊና ህዝብ የሚታደምባቸውን ባላት መነሻ በማድረግ የሀገር ውስጥ ቱሪዝምን ለማነቃቃት እየተሰራም ነው ብለዋል። ኃላፊዋም የሀገር ውስጥ ቱሪዝምን እንዲያውቅ የገቢ ምንጭ እንዲሆን ከአካባቢ ከአካባቢ ጉብኝት በማድረግ ገቢ እንዲያስገኝ በርካታ የማስተዋወቅ ስራዎች እየተሰሩ ያሉበት ሁኔታ አለ። ለሀገር ውስጥና ለውጭ ጎብኚዎች ማረፊያ የሚሆኑ ሆቴሎችንና ሎጆችን ለመገንባት በኢንቨስትመንት ዘርፉ ከባለ ሀብቶች ጋር እየተሰራ ስለመሆኑም ገልጸዋል። በዚህ አመት አሁን እነማይ ወረዳ ላይ ባለ ሁለት ኮከብ ሎጅ ከቀረጽ ነጣ የሆነ ማበረታቻ የተሰጠበት ሁኔታዎች አሉ። ደጀን ወረዳ ላይም እንደዚሁ ባለአራት ኮከብ ሆቴል ለቱሪስትም አካባቢውን እንዲጎበኝና እንዲ ለማድረግ ኢንቨስትመንትንም የማበረታታት ስራ እየሰራንበት ያለንበት ሁኔታ ያለ። በአካባቢው የሚገኙ የመስህብ ሀብቶችን ትውልድ ሊያውቃቸውና ሊዘክራቸው እንደሚገባ የደብረ ማርቆስ ከተማ አስተዳደር ባህልና ቱሪዝም ተጠሪ ጽህፈት ቤት አሳሰበ። ሚያዝያን በማርቆስ በሚል መሪ ሀሳብ ዓመታዊውን የቅዱስ ማርቆስ ክብረ በዓል ለማስተናገድ እየተሰራ መሆኑን ተጠሪ ጽህፈት ቤቱ አስታውቋል። ተጨማሪውን የኔን አለሙ በ1872 የነገሱት የጎጃሙ ንጉስ ንጉስ ተክለ ሃይማኖት ከተማዋን ከመንቆረር ወደ ደብረ ማርቆስ ስሟን ቀየሩ። በወቅቱ በንጉሱ የተመሠረተው የቅዱስ ማርቆስ ቤተ ክርስቲያንም ለመጠሪያዋ መነሻ ሆኗታል። በየዓመቱ በሚያዝያ 30 የሚከብረው የቅዱስ ማርቆስ የንግሥ በዓል በርካታ ጎብኚዎችን ወደ ከተማዋ በመሳብ አስተዋጽኦ ሲያደርግ ቆይቷል። በሀገር ውስጥም ሆነ በውጭ የሚኖሩ ጎብኚዎች በየዓመቱ የሚታደሙበትን ዓመታዊ ክብረ በዓል በድምቀት ለማክበር ዝግጅት ማድረጉን የ የደብረ ማርቆስ ከተማ አስተዳደር ባህልና ቱሪዝም ተጠሪ ጽህፈት ቤት ኃላፊ ወይዘሮ የውልሰብ ወርቅነ ገልጸዋል። በድምቀት ና ከፍ ባለ ሁኔታ እንዲከበር ኮሚቴ አቋቁሞ ትኩረት ሰጦ ስራ እየተሰራ ነው። ያለው የእምነቱ ተከታይም በረከት የሚያገኝበት የአካባቢ ተወላጁን ባህሉን የሚያውቅበት ስለሆነ ይሄን ክብረ በዓል መጦ እንዲያከብር የሚሆንበት ነው። ይሄ ሲሆን የአካባቢው ማህበረሰብ ይሄ ባህል የኔ ነው ብሎ ራሱ ተረክቦ እንዲያስቀጥለው ይፈለጋል። በበዓሉ ሃይማኖታዊ ሴትን ከማስጠበቅ ባሻገር ታሪካዊ ቅርሶችን መመልከት፣ ታሪክን መረዳትና የሀገርና ባህልን ወግ ማስቀጠል እውቀትም የሚገኝበት በመሆኑ ሁሉም እንዲሳተፍ ጥሪ አድርገዋል። ከባህላዊ እስከ ሃይማኖታዊ ትውፊቶች የሚተዋወቅበት ነው። እዛ ውስጥ ያለው ይዘት እና ይህንን በደንብ ከፍ አድርጎ ማስተዋወቅ ሙዚየሙን ክፍት አድርጎ ለጎብኚዎች ነገ ከነገ በኋላ ቱሪስት መዳረሻ ማድረግ ጥናትና ምርምር የሚደረግበት ማድረግ ይሄ ይህን ማድረግ እና እነዚህን ስራዎች የሚሰራበት ነው የሚሆነው። የቅዱስ ማርቆስ በዓል ከሚያዝያ 27 ጀምሮ በተለያዩ ዝግጅቶች መከበር ይጀምራል። ሚያዝያ 30 የቅዱስ ማርቆስ ዓመታዊ ንግስ የሚከብርበትና ከሃይማኖታዊ ዝግጅቶችም የሚቀርቡበት እለት ነው። የከተማዋ ማህበረሰብም በዓሉን ለማክበር ለሚመጡ እንግዶች በኢትዮጵያዊ ጨዋነት ተቀብሎ ማስተናገድ እንደሚገባ መልእክት አስተላልፈዋል። ከተማ አስተዳደሩም የራሱን ድርሻ ወስዶ ሌላውም ባለ ድርሻ አካል የራሱን ድርሻ ወስዶ ይህን ክብረ በዓል ከፍ ባለ ሁኔታ እንዲከበር ወደፊትም ቀጣይነት እንዲኖረው እንዲናፈቅ ማድረግ ዚህ የሁሉም ኃላፊነት ስለሆነ ይህንን ከተማ አስተዳደሩም የራሱን መውሰድ ቤተ ክርስቲያን የወጣቶችም ህብረት ይህንን አስተባብሮ በደመቀ ሁኔታ እና በሰላም እንዲከበር፣ የሰላሙ ባለቤት ደግሞ ራሱ ህብረተሰቡ ነው። ህብረተሰቡ ስለሆነ የራሱን ባህል እሴት ለማስተዋወቅ ራሱ ጠባቂ ዘብ መሆን መቻል አለበት። በዓሉን ለመታደም ለሚመጡ እንግዶችም በቂ ቦታ ተዘጋጅቷል። ሰራተኞች በሀገር ሁለንተናዊ ተግባራት ንቁ ተሳትፎ እንዲኖራቸው በዓለም አቀፍና ሀገር አቀፍ ደረጃ የተቀመጡላቸው ድንጋጌዎችና መብቶች ሊከበሩላቸው እንደሚገባ ተገለጸ። በባህር ዳር ከተማ የሚገኙ ባለድርሻ አካላት የዓለም አቀፉን የሰራተኞች ቀንን አክብረዋል። አዲሱ ተስፋዬ ሰራተኞች በአገር ሁለንተናዊ ተግባራት ንቁ ተሳታፊ እንዲሆኑ በዓለም አቀፍና ሀገር ደረጃ የተቀመጡላቸው ድንጋጌዎችና መብቶች ሊከበሩላቸው ይገባል። ሰራተኞች ለሚሰሩት ማንኛውም ስራ ተመጣጣኝ የሆነ ክፍያ ደህንነታቸው በተጠበቀ መልኩ ሊያገኙ እንደሚገባ ዓለም አቀፍ የሰብአዊ መብት ድንጋጌዎች ያስቀምጣሉ። ይህንን ተግባራት ለመፈጸምም በየዓመቱ ዓለም አቀፍ የሰራተኞች ቀን ይከበራል። በባህር ዳር ከተማ የሚገኙ ባለድርሻ አካላትም ዓለም አቀፉን የሰራተኞች ቀንን በፓናልና በተለያዩ ውይይቶች አስበው ውለዋል። የኢትዮጵያ ሰራተኞችና ማኅበራት ኮንፌዴሬሽን የአማራ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ አጉማስ ዳኘው ሰራተኞች በሚሰሯቸው ስራዎች ተመጣጣኝ ክፍያ እንዲያገኙና በሀገር ልማት ላይ የበኩላቸውን አሻራ እንዲያስቀምጡ ለማድረግ በመብቶቻቸው ላይ የወጡ ድንጋጌዎችና ሕጎች ሊከበሩ ይገባል ብለዋል። ያለንበት ተጨባጭ ሁኔታ በማሳየት በዓሉ የሚኖረውን ታላቅ ፋይዳ ግምት ውስጥ በማስገባትና በምናነሳቸው ጉዳዮች ላይ በመንግስት በአሰሪውና በዓለም አቀፍ ማህበረሰብ ዘንድ ልዩ ትኩረት እንዲያገኝ ለማድረግ ነው ዛሬ ላይ የምንገኘው። የኢትዮጵያ ሰራተኞች በአንዳንድ የሥራ መሪዎችና አሰሪዎች ከሚፈጸምብን የመብት ንፍገት በደሎችና ከፍት ሂደት መጓተት ችግሮች በላቀ ደረጃ ተጭኖን ያለው ከእጅ ወዳፍ በሆነ ኑሯችን ላይ በእንቅርት ላይ ጆሮ ደግፍ እንዲሉ ከጊዜ ወደ ጊዜ እየተባባሰ የመጣው የኑሮ ውድነት መሆኑ አያጠያይቅም። በሀገራችን በቁልፍ ኢንዱስትሪ ውስጥ እየሰሩ ያሉት የሰራተኞች ደሞዝ በአስከፊ ሁኔታ ዝቅተኛ ነው። ኢንዱስትሪ እድገት የሰራተኞች ንቁ ተሳትፎና የፈጠራ ውጤት ጉልህ አስተዋጽኦ ያለው መሆኑን የጠቀሱት የአማራ ክልል አሰሪዎች ፌዴሬሽን ተቀዳሚ ፕሬዝዳንት አቶ ሱሌማን ኢብራሂም በሰራተኞችና አሰሪዎች ያለው መልካም ግንኙነት ሊጠናከር እንደሚገባም አሳስበዋል። ኢንዱስትሪም ያለ ታታሪ ሰራተኛ ህይወት የሌለው ጉዑዝ አካል ነው። በሌላ አባባል ሰራተኛው ያለ አሰሪው እድገትና ሰራተኛው ያለ አሰሪው እድገትና ለውጥ አያመጣም፣ አሰሪውም ያለ ሰራተኛው እድገትና ለውጥ አያመጣም። በየትኛውም የስራ ዘርፍ በሀገራችን እድገት እንዲመጣ በሁለቱም ወገኖች እልክ ክፋትና ኩራት የሌለበት ፍጹም በቀናነት ላይ የተመሰረተ የአሰሪ እና ሰራተኛ መልካም ድኙነት መኖር ድርሻው የጎላ ነው። በኮንስትራክሽንና በአምራች ዘርፎች ላይ ተቀጥረው የሚሰሩ ሰራተኞች ከወራዊ ክፍያ ጋር በተያያዘ በጾታ ስብጥር እኩል እየተከፈላቸው ባለመሆኑ ጾታንና ስራን መሰረት ያደረጉ ክፍያዎች በአሰሪ ተቋማት ተግባራዊ እንዲደረጉም ተጠይቋል። የሴትና የወንድ ተብሎ በተለያየ ቦታ አርማታ ላይና በሌላ በጉልበት ስራ የሚሰሩ ሰራተኞች ላይ ሞር ቅድሚያ ለወንዶች የመስጠት እድል አለ። ወንዶች ከሌሉ ደግሞ ሴቶችን ለመውሰድ ሲፈለግ በአነስተኛ ገንዘብ ነው የሚወስዷቸው። ስለዚህ ይሄ አሁን ይሰማኩም እያነሳው ያለ ጥያቄ አለ። የአነስተኛ የደሞዝ ወለሉ ቢወሰን የዚህን ጥያቄም አብራ የይዞ ይመልሳል እምነት አለኝ። ስለዚህ አነስተኛ የደሞዝ ወለሉ ሲነሳ ከዛ በታች ሰዎች መውሰድም ስለማይቻል እኩል አድርጎ የመቅጠሩ አጋጣሚ ይፈጠራል የሚል ምላሽ አለ። ከፍተኛ የሆነ ታክሲር ነው የሚሆነው ሰላሳ አምስት ፐርሰንት ድረስ ሄዳ ያለ በእኛ ተጨባጭ ማለት ነው ሶ ከምታገኘው ደግሞ ሰላሳ አምስት ፐርሰንት ሄደ ማለት ቀሪው ስልሳ አምስት ነው። ሌሎች ታክሶች አሉ፣ በእያንዳንዱ ሁኔታ። ስለዚህ መንግሥት ኢሰማኮን ባነሳው አግባብ አይቶ ይህንን የታክስ ሁኔታ በአፋጣኝ ምላሽ መስጠት አለበትኝ። በመላው ኢትዮጵያ ሕጋዊ የማንነት ማረጋገጫና መለያ ፋይዳ ብሔራዊ መታወቂያ መሠረታዊ አገልግሎቶችን በቀላሉ ማግኘት ያስችላል። አገልግሎቶች በአንድ በማስታሰር ሕይወትን ያቀላል። እርስዎስ ተመዝግበዋል? እንግዲያውስ በመላው ሀገራችን ባሉ ውብና ምቹ የአገልግሎት ማዕከሎቻችን ጎራ ካሉ፣ ደንበኛ ንጉስ ነውና ምቾቱ ተጠብቆ ያለምንም ክፍያ በነፃ ይመዘገባሉ። ከናሽናል አይዲ የሚላክሎትን ባለ 12 አሃዝ መለያ ቁጥር በመጠቀም በቀላል ሂደት የዲጂታል መታወቂያውን ከቴሌብር ሱፐር አፕ በነፃ ያውርዱ። ፋይዳ ብሔራዊ ዲጂታል መታወቂያ ታትሞ እንዲደርሶ ከፈለጉ ደግሞ በቴሌብር ሱፐር አፕ የኤንአይዲ ፋይዳ ፕሪንቲንግ መተግበሪያ አስቸኳይ ከሆነ በስድስት የሥራ ሰዓታት ወይም በመደበኛ ከሁለት እስከ ስድስት ቀናት እንደ ምርጫው በመረጡት የአገልግሎት ማዕከል መረከብ ይችላሉ። ዲጂታል መታወቂያ ለአካታች ዲጂታል ኢኮኖሚ ኢትዮ